የአማራ ሚዲያ ኮርፖሬሽን ሴት ሰራተኞች በሀገራችን ለ49ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን በኮርፖሬሽን ግቢ ውስጥ በድምቀት አክብረዋል። በበዓሉ ላይ የአሚኮ ዋና ስራ አስፈጻሚ ሙልቀን ሰጥዬና ሌሎች የኮርፖሬሽኑ የስራ ኃላፊዎች እንዲሁም ተጋባዥ እንግዶች ተገኝተዋል። ስራ አስፈጻሚውም መልእክት አስተላልፈዋል። ሴቶች ቀን እንዲከበር ብዙ ዋጋ የከፈሉ በዓለም አቀፍ ደረጃ ሴቶች አሉ። እሱን ደግሞ ስናከብር ከአሚኮ አንጻር ከአሚኮ ባህሪ እህቶቻችን ትልቅ ለአሚኮ እዚህ መድረስ ዋጋችሁ የገዘፈ፣ እናንተ በሁሉም የሙያ ዘርፍ በሁሉም የስራ ክፍሎች መወጣት የሚገባችሁ አሻራ ማሳረፍ ባስችሉ ኑሮ አሚኮን ዛሬ ያደረስንበት ደረጃ ላይ መድረስ አንችልም ነበር። ስለዚህ የአሚኮ ሴቶች ቀናችሁ ይከበር ዘንድ ይገባችኋል፣ ጎበዞች፣ ጀግኖች ስለሆናችሁ ለዚህ ቀን ስላደረሳችሁ ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን አደረሳችሁ። አሚኮ ቤተሰብ ውስጥ ብዙ ሰራተኛ ነው ያለው። ከአብዛኛው ሰራተኛ 30 በመቶ የሚሆኑት ሴቶች ናችሁ። አርታይ እና ከዛ በላይ ባለው የመሪነት ደረጃ 29-28 በመቶ የሚሆኑት ሴቶች ናችሁ። በባለሙያም ደረጃ እንደዚሁ ከዚህ ቁጥር ከ26 እስከ 27 በመቶ ያለውን ድርሻ የምትይዙት ሴቶች ናቸው እናንተ ብዙ ጥበብ አላችሁ። ብዙ እውቀት አላችሁ። በተለይ ደግሞ እኛ ወንዶች የሌለን ሶፍት ስኪል የሚሉት ፈረንጆቹ፣ ወይም ደግሞ ከጉልበት መለኪያ ውጭ ባለው ያላችሁ ጥበብ ለተቋማችን፣ ለሀገራችን፣ ለሙያችን፣ ለአጠቃላይ እንደ ሀገር እድገት ከፍተኛ ፋይዳ አለው እና ለአሚኮ እጅግ አቅም መሆን የሚገባችሁ ናችሁ። ስለዚህ ዛሬ ስናከብር አሚኮ ውስጥ ያላችሁ ሴቶች በቀጣይ የበለጠ እስከዛሬ ከበረከታችሁት አሻራ ከተወጣችሁት ስራ በላይ ትልቅ ኃላፊነት ይጠበቅባችኋል፣ መወጣት ይገባችኋልና ቀኑን እንዲሁ ማርቼ ታከበርን እንዲሁ ተሰባስበን ዋልን ከሚል ያለፈን ለቀጣይ ስራ እንደ አንድ የቤት ስራ እንትወስዱት አደራ ማለት ይፈልጋል። አሚኮ ውስጥ ያላችሁ ሴቶች በደንብ መተጋገዝ አለባችሁ። የሴቶችን ጫና መረዳት የሚችሉት ከወንዶቹ ቀድሞ ሴቶቹ ናቸውሴ ለሀገሩ የአሚኮ ቤተሰቦች ልምዳችሁን በማዳበር ወደፊት መምጣት ይገባችኋል። ለዚህም ተቋሙ ያግዛችኋል ብለዋል። በሁሉም ዘርፍ ላይ ሴቶች አሻራቸውን ያሳረፉ ሴቶች አሉ። እኛ አሚኮ ላይ ያለን የአሚኮ ቤተሰቦች ደግሞ እናንተ ሚዲያው ዘርፍ ላይ ከፍ ያለ አሻራ እንድታሳርፉ፣ በጣም ዝነኛ ሴት ጋዜጠኞቻችን እንድትሆኑ እንፈልጋለን። በኢትዮጵያ ረገድ እንደነ ከሌ ነው እንጂ ጋዜጠኛ መሆኑን የሚባልላቸው የአሚኮ ሴት ጋዜጠኞች እንዲኖሩን እንፈልጋለን። በሚዲያ ቴክኖሎጂ ዘርፍ እንደ ከሌይ አይነት ሴት ምርጥ የሚዲያ ቴክኖሎጂ ባለሙያ እንድትባሉ እንፈልጋለን። በሌሎች የኮርፖሬት ዘርፍ አገልግሎትም ላይ ያላችሁ ሴቶች ያላችሁን እውቀት፣ ልምድ ተጠቅማችሁ ውጤት በማምጣት በአሚኮ ተቋም ውስጥ ብቻ ሳይሆን በአሚኮ ቤተሰብ ብቻ ሳይሆን እንደ ክልልም እንደ ሀገርም አሻራችሁ ጎልቶ የሚታይ የምትታወቁ ሴቶች እንድትሆኑ በተቋም ደረጃ እገዛችን አጠናክረን እንቀጥላለን። ግን ዋናው የእናንተ አቅም የእናንተ መወሰን የእናንተ መቁረጥ ስለሆነ አንድነታችን አጠናክራችሁ ከዚህ የበለጠ አሻራ እንድታሳርፉ ማድረግ ያስፈልጋል። ቤት ላይ ያለው ማህበረሰባዊ ጫና ይታወቃል። የቤተሰብ ኃላፊነት አለባችሁ። ሶሻል ጫናው ይታወቃል። ያንን ግን መውጣት የምትችሉት ቀድሞ ከእናንተ በፊት ያሉ አንድ ሴት ስራ አስፈጻሚ ካለች ከእኛ ከወንዶቹ ጎልታ እንድትወጣ ማገዝ አለባችሁ። በመተጋገዝ የአሚኮ ሴቶች ውጤታማ ሴቶች ናቸው ተብሎ ሁሉም እንዲገለጽ ኮሌክቲቭ እንዲሰሩ ማድረግ ያስፈልጋል። እናንተ ጠንካራ ስትሆኑ፣ የውሳኔ አሰጣጣችን ይስተካከላል። ቢኮዝ ሴቶች ሀቀኛ ናቸው፣ ዲስፕሊንድ ናቸው። ስለዚህ ሴቶች ጠንካራ ከሆናችሁ በየደረጃው ያለውን የኤዲተር ቦታ ከያዛችሁ፣ አብዛኛው ነገር ዲስፕሊን ይሆናል። ሴቶች ጠንካራ ሆናችሁ አብዛኛው ማኔጀራል ቦታ ከያዛችሁ፣ አብዛኛው ስራችን ዲስፕሊን ይሆናል። አብዛኛውን የመወሰኛ ተቋማችንም ላይ ቢሆን የመወሰን እድል ያለበት ኃላፊነት ቦታ ላይ ከተቀመጣችሁ በሚዛናዊ ውሳኔ በመወሰን ለወንዶች ወይም ለእኛ የማይታየውን ነገር በማመዛዘን ኤንድ ደግሞ ለሴቶች የሚጠቅም ነገር በማድረግ ትልቅ አሻራ ይኖራችኋል እና ይህንን እድል በደንብ መጠቀም ያስፈልጋል። በዝግጅቱ ላይ የሀገር ውስጥና የውጭ ሴቶች ተሞክሮ ቀርቧል። የሀገራችን ሴት ጀግና እትኬ ጣይቱ የመጀመሪያዋ ናቸው። ከሴቶች ቀን ጋር ሲያያዝ ደግሞ የቃቂ ውርዶት ታሪክ አለማንሳት አይቻልም ትለናለች ጋዜጠኛ ማህደር ብርሌው። እንግዲህ እትኬ ጣይቱ በአንድ ዘመን ኢትዮጵያን ያስተዳደሩ ዳግማዊ አጼ ምኒልክ ባለቤት ብቻ ሳይሆን በአጠቃላይ በሀገር አበርክቷቸው ብርሃነ ኢትዮጵያ የተባሉ ከአድዋርጋር ድል ጋር የሚተያይዙ እንግዲህ በዓለም ስማቸው የናኝ ሴት ናቸው ማለት ነው። እንግዲህ ቪቫት አይቱ የተባለላቸው በወቅቱ ደግሞ ኢትዮጵያን ላለማስገዛት በነበረው ንግግር ውስጥ ባለቤታቸው ከሌሎች ጣሊያን ተወካዮች ጋር ያደረጉትን ንግግር እየሰሙ ሳይሆን በቀጥታ ስለጉዳዩ የተነጋገሩ በመጨረሻም አይሆንም ያሉ ሴት ናቸው። በአይሆንም ሁኔታቸው ውስጥ ሁሉ በአይሆንም ንግግራቸው አቋማቸው ውስጥ እንኳን እኔ ሴት ነኝ ሴት ነኝ፣ ሰላም ነው የምንፈልገው ጦርነት አልወደም ማለት ነው። የሴቶችን ሰላም ፈላጊነት የሚናገር ንግግር ነው ማለት ነው። ካልሆነ ግን በቀይ መስመራቸው የማይደራደሩ ማለት ነው። እንግዲህ የማይሆን ከሆነ በሰላም የማንጨርሰው ከሆነ ግን ጦርነቱን ነገር አድርገው ነው ያሉት። በሃገራቸው የማይደራደሩ ይሄንን በባላቸው በኩል አይደለም ያስነገሩት ራሳቸው ፊት ለፊት ነው ማለት ነው የተናገሩት። እና ያን ጊዜ ግድ ሆኖ ጦርነት እንኳን ሲጀመር እቴጌ ጣይቱ ብርሃን ለኢትዮጵያ አዲስ አበባ ከዳት ዳርጌ ጋር እንዲቆዩ እንኳን ሲነገራቸው በፍጹም ብለው ወደ ጦር ሜዳ ነበር የዘመቱት። እንግዲህ ያን ጊዜ እሳቸው ብቻ ሳይሆን ሴቶች እንደሚታወቀው ተሰባሪ እቃ፣ ምጣድ ሳይቀር ተሸክመው፣ ምግብ በስሎ ለሰራዊቱ የሚቀርብ ነገር ተሸክመው በየቀኑ ጥቅምት ነበር አይደል ዘመቻው የተጀመረው እስከ የካቲት ድረስ በእግር ሲሄዱ ለቀን ስምንት ሰዓታትን ሲጓዙ ለጦር ሰራዊቱ ምግብ እያበሰሉ ሞራል እየሰጡ እያከሙ ነበራቆ ነበሩት ማለት ነው። ደጋፊ ብቻ ሳይሆን ወይም ደግሞ ሎጂስቲክስ አቅራቢ ብቻ ሳይሆን ጦረኞችን ነበሩ አያቶቻችን እናቶቻችን ማለት ነው እና እቴጌ ጣይቱን ስናነሳ እኛ የምናገረው በዚህ እለት ስለ እኛ ነው ማለት ነው። ለማሳጠር ወደ ሌላኛው ታሪክ ብሄድ ስለ ተኝታችሁ ብዙ ሊባል ይችላል። ከማርቻት ጋር ተያይዘ ለአጠረ ላድርገውና ወደ ሁለተኛው ደግሞ የሀገራችን አብነት ስንሄድ በቀጥታ ከማርቻይት ጋር ሊገናኝ ይችላል። ማርቻይት እንግዲህ ኦፊሽ ወይም ደግሞ መንግስታዊ ቅና ተሰጥቶት በ1911 ነበረ እንዲከበር በዓለም አቀፍ ደረጃ የተወሰነው። ነገር ግን በሀገራችን በ1855 በጉራጌ ብሄረሰብ የተገኘችው የቃቄ ወርዶት ወይም ደግሞ ስማ ወርዶት ነው። ቃቄ የአባቷ ስም ነው። ያን ጊዜ የሴቶችን መብት ጥያቄዎች ይዛ ተነስታ ነበረ። በ1911 ወይም 19 መጀመሪያዎቹ የተጀመረውን የሴቶች መብት ጥያቄ በሀገራችን የተነሳው በ1850ዎቹ ነው ማለት ነው። ያን ጊዜ ጥያቄው በጣም የሚገርመው ይሄን የፍትሐዊነት አንቀበልም ብቻ አይደለም፣ የፍትሐዊነት ጥያቄ በሰላማዊ መንገድ ነበረ ጥያቄው የተነሳው ማለት ነው። በተደራጀም መንገድ ባለ አስር ነጥብ ጥያቄዎች ይዛ ነበረ የቃቄ ወርዶች በ1855 የተነሳችው። ያን ጊዜ ሴቶች የጠየቁት ሌሎችን ወይም ደግሞ የጨመረልኝ ጥያቄዎችን ሳይሆን የሰብአዊ መብት ጥያቄዎችን ነበረ ማለት ነው። አንደኛ በሰላማዊ መንገድ፣ ሁለተኛ በተደራጀ ሁኔታ የተነሱ ጥያቄዎች። መጀመሪያ ላይ ፋና ወጊ ሆነው የተነሱት ዘመናዊ ትምህርትን ፍጹም ባላገኘች ሴት የሌላ ዓለም ተሞክሮንም ፍጹም በማታውቅ ሴት ነበረ ማለት ነው። በጣም የሚገርመው ደግሞ ቀደም ብዬ እንዳልኩት በጣም የተደራጀና ዘመናዊነቱ ነበረ ማለት ነው። እንግዲህ ያን ጊዜ ዝም ብሎ ማህበረሰባዊ ሁከትን በመፍጠር ማለትም ጥያቄው ይቀርበ የነበረው የቃቂ ወርዶት ሴቶችን በተለያዩ ሁኔታዎች ግንዛቤ እየፈጠረችና እያነሳሳች፣ ነገር ግን በወቅቱ የጉራጌ ብሔረሰብ ይመራበት በነበረው ሸንጎ ነበር በመደበኛ ሁኔታ ጥያቄዋን ያቀረበችው የነበረው ሆይ ማለት ነው። ያ ስለዚህ በሰላማዊ መንገድ የምንጠይቅ ከዓለም ቀድመን የምንጠይቅ እና ገብቶን የምንጠይቅ ሰዎች ልጆች ነን ማለት ነው ወደ የሕክምና ሙያን አጥብቃ የምትወደውና በዘመኑ ለሴቶች ባለመፈቀዱ የወንድሟን ማንነት ተላብሳ ህልሟን ያሳካችው ብሪታንያዊ ሴት ታሪክ ጋዜጠኛ ሜልኩል ጌታቸው እንዲህ አስታውሳናለች። ማርጋሬት አን ባልክሌይ ትባላለች። ወንድሟ ደግሞ ጀምስ ቤሪን ይባላል። የሱን ማንነት ተላብሳ ገና በታዳጊነቷ ጀምስ ቤሪ ተብላ በእሱ ሰርተፊኬት ትምህርት ቤት ገባች። ከትምህርት ቤት በኋላ 1812 ላይ በስኮትላንድ ኤድንበርግ ዩኒቨርሲቲ የሕክምና ዲግሪዋን ተቀበለች። ከዚያም ለንደን ትምህርቷን ቀጠለች። ሴትነቷ ሳይታወቅ እንደ ወንድ እየለበሰች፣ እንደ ወንድ እየተጫማች የወንድ ገጸ ባህሪን ለብሳ ነበረ ህልሟን እውን ታደርገው የነበረው። በኋላ ስትመደብ የጦር ሜዳ ላይ ቁስለኞችን ማከም መከባከብ ነበር የደረሳትና፣ አብራ ከጦር ሰራዊቱ ጋር ዘመተች፣ እንደወንድ ሆና ማለት ነው። ከዛ ከዘመተች በኋላም ከአፍሪካ እስከ እስያ ድረስ ነው አብራ ከጦር ሰራዊቱ ጋር ትዘምት የነበረው። ከጦር ሰራዊቱ መሀልም በመሆን በሽተኞችን በማከም የተዋጣላት የቀዶ ጥገና ሐኪም ነው የሆነችው። ዶክተር ጀምስ ቤሪ ተብላ ማለት ነው እና ለሀምሳ ስድስት ዓመታት በዚህ መልኩ ወንድ ናት ተብላ በሴትነቷ እየሰራች ኖረች። በኋላ ላይ ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይደል የሚባለው ታልፍና ስርዓተ ቀብሯ ሊደረግ ስትከፈን ልብሷን ሲገልጡ ጀምስ ቤሪ ሴት ሆና ተገኘች ማለት ነው። የቅርብ ጓደኞቿ እንኳን አያውቁም ነበረ ሴት መሆኗን። በዚህ መሀል ነው እንግዲህ ሴቶች ምን ያህል በፈተና ውስጥ እያለፉ ሕልማቸውን እውን ማድረግ እንደሚችሉ ለዓለም ያሳየችው እና ዛሬ ላይ ቆመን የምናከብርለትን የሴቶች ቀን የምንፈልገውን መሆን መቻል አለብን የሚለውን እርሾ የጠነሰሰችው ማለት ነው። ሴት ነኝ በሚል ርዕስ ግጥም በጋዜጠኛ ፍሬህይወት ይልቃል፣ እንዲሁም እንደማመጥ በሚል መጣጥፍ ደግሞ ጋዜጠኛ ወሰኔ መኩሪያ አቅርበዋል። ለችግሮች መላ ፍጹም ፍቅር ለፍጡራን መውጫ በር ሴት ነኝ መሪ ነኝ ግንባር ቀደም ፈጣሪ ሀገር ወዳድ ነኝ ሰላም አብሳሪ ለእውነት ሟች ለሀቅ ተቆርቋሪ ሴት ነኝ የሕይወት ጣዕም የዓለም ድምቀት የፍቅር ሀሁ የኑሮ መሰረት፣ ሴት ነኝ መውደቅ መነሳት መሸነፍን የማልፈራ አቅሜ ብዙ ሁሉን ችዬ የምሰራ ፉክክሬ ከትላንቴ ስህተቴ ነው ብርታቴ፣ ሴት ነኝ በወዜ የማስውብ የሕይወት ማጌጫ የፍቅር ነፃነት፣ ለልጅ ማላገጫ፣ ለህይወት መለኛ፣ የጭንቀት ማምለጫ። ሴት ነኝ የጠዋት ቁር አሟቂ፣ ያንቀላፋል አንቂ፣ ጥቁር ደመናን ገፋፊ፣ ችግርን አራጋፊ፣ አይነ ስውርን መሪ፣ የፈረሰን ሰሪ። ሴት ነኝ እጀ ቡራኪ ነው ዳስሻድናለው ሻድናለው እናት ሆኜ ለልጅ መላ ፈልጋለሁ፣ እህትን በመሆን ህይወት አቀላለሁ! የአብራህ ክፋይ ሁኜ ከአምላክ እሰጣለሁ የቤት ሞገስ ሁኜ አጋር እሆናለሁ ሴት ነኝ ካምላክ የተቸርኩ ፍቅር የድቅድቆ አለም ጀንበር ሴት ነኝ አመሰግናለሁ እናንተዬ እስኪ እንደማመጥ እንደው ግን የማንደማመጥ ለምን ይሆን በሞቴ እንደው ትዕግስት ያጣንስ ለምን ይሆን ለነገሩ እኔም ይህን አልኩ እንጂ ሰው ብዙ ሲያወራኝ አልወድም ግን ደግሞ መርጬ እሰማለሁ በተለይ በተለይ የትልቅ ሰውና የእናቱ የእናቶች ወግ ከሆነ ደስ ብሎኝ ይሰማለሁ። እናላችሁ እኔም ሳውራ እንዲያደምጡኝና ሀሳብ እንዲያካፍሉኝ ወይ ደግሞ መፍትሄ እንዲያመላክቱኝ እፈልጋለሁ። እንደዛ ካልሆነማ ደስ ሳይልማ። ለዛ ለዛማ ቤቴን ዘግቼ ከጣራ ግርግዳው ጋር አላወራም እንዴ! እንደዛ እኮ ይቻላል ባልልም በቃ ሰሚ ከጠፋስ ብቸኝነት ጎጆ ሲሰራ፣ ባዶነት ሲንከባለል ብሶት ጩኸት ሲቀማ ጆሮ የሚሰጥ ከሌለ ማረፊያው ጣራና ግርግዳው አይሆንም ትላላችሁ? በአስ ካላይ ደግሞ እቃው ማይቀርማ ቢያንስ ቆጣ ማብረጃ ይሆናል። እቃችን በተለይ ብስጭትጭት ስንል እቃ መሮር፣ እቃ ማጋጨት፣ መጮህ የምንወድ በርካታዎች ነን እና ግን ከዚህ ሁሉ ብንደማመጥ ጊዜ ብንሰጣጥ ለዚህ መፍትሔ እኛ ሴቶች እናጣለን ትላላችሁ? በአንድ ወቅት እንዲህ እንዳሆኑ የሴቶች ቀን ሲከበር ነው አሉ። እናም በየመድረኩ የሴቶች መብት ይከበር፣ የሴቶች እኩልነት ይከበር፣ ሴቶች ወደ አደባባይ ውጡ እየተባለ ብዙ ብዙ ይባል ነበር እና አንድ አካባቢ ላይ ወይም አንድ ጎጥ ላይ አንድ እንግዶቹ ሊያስተምሩ ሄዱ። ታዲያ ከየጎጡ የተሰበሰቡ ሴቶችን ሰብስበው ሲል ስለ ሴቶች ታላቅነት ስለ ሴቶች እኩልነት ማውራት ይጀምራሉ። ማን ማን ስኬታማ እንደሆኑ የየት ሀገር ሴት እንደሆኑም ሴትየዋ ደጋግመው ይናገራሉ። ታዲያ የትም ሄደው ምንም ሰምተው የማያውቁ የዛጎጥ ሴቶች ነገሩ ባይገባቸው ጎን ለጎን ማውራት ይጀምራሉ። ጎን ለጎን ሲያወሩ መድረክ ሰብሳቢዋ ቢያጨበጭቡ፣ ጠረጴዛ ቢደበድቡ እህ ብሎ የሚያደምጣቸው ያጣሉ። እናም ጎን ለጎን የጎንዮሽ ወሬው ሲደምቅ ሰብሳቢዋ ምን ቢሉ ጥሩ ነው፣ ማይኩን አፈፍ አድርገው ተው እንጂ እናንተ እረ የሴት ነገር አታርጉት ብለው እርፋሏሉ። ይህ ሁሉ እኛ ለኛ ለመደማመጣችን ሴቶች ለሴቶች ክብር ማሳጣታችንን የሚያመላክት አይደለም ትላላችሁ? ሌላ ልጨምራችሁ። በአንድ ወቅት አረብ ሀገር ሰርታ ለቤተሰቦቿ ድጋፍ ስታደርግ የታየች ጓደኛዋን አሪያ አድርጋ ልጆቼን በትኜ ትዳሬን ፈትቼ ካልሄድኩ በሚል ሰበብ ስትበጠብጥ ያዩትን ሴት ልጃቸውን አንድ እናት ምን አሏት መሰላችሁ? ቢመክሯት ቢያባብሏት አሻፈረኝ ስትል ጊዜ እንዳስቴራወቀ አገባሻለሁ ያለላይ አገባሽ ከባልሽ ወደ አትባባሽ አሏት አሉ። ለማንኛውም ዳር ቆመን እንዲህ ከመባባል ቀርቦ መወያየት፣ መከባበር፣ መደማመጥ ቢኖር ልጅቷም እናቷን ሰምታ በሀገሯ፣ በወዟ ሰርታ ቤቷን፣ ትዳሯን ባቆመች ነበር። እናም እንደማመጥ ትልቅ አቅም ያለን ሴቶች ነን እና ስንደማመጥ፣ ስንተባበር ያምርብናልና እባካችሁ እንደማመጥ እላለሁ። መልካም ባል ይሁንላችሁ። አመሰግናለሁ። ሁሌም የሴቶች ቀን በተለያዩ ዝግጅቶች ከማክበር ባሻገር ሚዲያው አሁንም ከሰራው የበለጠ መስራት እንዳለበት ተሳታፊዎች አስተያየቶቻቸውን ሰጠውናል። ያው የሴቶች ቀን የሚከበረው የዛሬ መቶ ምናምን አመት በዓለም አቀፍ ደረጃ ሴቶች እኩል ተከፋይ አልነበሩም፣ በፖለቲካው ይሳተፉም ነበረ፣ የመናገር የመምረጥ መብት አልነበራቸውም እና እሱ የተከበረበት ቀን ስለሆነ እናስታውሰዋለን። ስናስታውሰው ያው ኢነርጀቲክ እንሆን አደል በየአመቱ ባስታወስ ነው ቁጥር የበለጠ አቅም እንድንፈጥር ነው። ቀኑን ከማክበር ባለፈ ግን እኛ መስራት ያለብን እነዛ በዛን ወቅት የሞቱ አሉ በዚሁ ለትግሉ የወጡ ሴቶች አሉ። እነሱ መስዋዕት የሆኑበትን አላማ እኛ ማሳካት አለብን። ዞሮ ዞሮ ሴቶች ተጠቃሚ፣ ተሳታፊ መሆን አለባቸው የሚል ነው። በዓለም አቀፍ የሚሆን በሀገር አቀፍ ኮንቬክሽን ህጎች ወጥተዋል፣ መመሪያዎች ወጥተዋል። እነዛን ተከትለን በእያንዳንዱ ሁኔታ ላይ መሳተፍ እና ተጠቃሚ መሆን አለብን ማለት ነው። ከዚህ አንጻር ሚዲያው ደግሞ ሴቶች ተጠቃሚና ተሳታፊ እንዲሆኑ ህጉን ማሳወቅ፣ መብታቸውን ማሳወቅ፣ እንደገና ደግሞ ይህንን ተጠቅመው ደግሞ ታግለው የወጡ ብዙ ትግል አለ፣ በህይወት ትግል አለ። በሴቶች ላይ የራሱ የሆነ ጫናና ትግል ይችላል ይህን ታግለው የወጡ ሴቶችን ደግሞ ጎልቶ እንዲወጡ በማድረግ ሌሎች ደግሞ ከነሱ እየተማሩ ውጤታማ ና ስኬታማ እንዲሆኑ ማድረግ ደግሞ የሚዲያው ሀላፊነት ነው በመጀመሪያ ደረጃ እንግዲህ በተለያዩ አጋጣሚ ሴቶች ይችላሉ የሚለውን አቅም አላቸው የሚለውን በጽሁፍ ደረጃ በታሪክ ደረጃ የምንሰማለን እነ እቴጌ ጣይቱን ማንሳት በቂ ነው እና ነገር ግን ይህንን ተግባራዊ ለማድረግ በአዋጅ በመመሪያ በህግ እና እንዲሁም ደግሞ በተለያዩ አጋጣሚዎች ጽፎ ከማስቀመጥ ባሻገር ይችላሉ የሚለውን ነገር በተግባር እንዲያከናውኑ ከመንግስትም ከማንኛውም አካል ሰፊ ስራ ይጠበቃል ብዬ አስባለሁ። በተለይ ሴቶች ራሳቸው ደግሞ እራሳቸውን ማብቃት እችላለሁ የሚለውን ስነልቦና ወደፊት ማምጣት፣ እርስ በርሳቸው መተባበር እና ራሳቸውን ብቁ ማድረግ አለባቸው ብዬ አስባለሁ። ያው በሴቶች ዙሪያ በርካታ ስራዎች ይሰራሉ። የተሰሩትን ስራዎች ደግሞ ውጤታማነታቸውን መከታተል፣ እንዲሁም ደግሞ የሚመለከተው አካል በሴቶች ላይ የሚሰራው ስራ በትምህርት ቤቶች ሊሆን ይችላል፣ በመንግስት ደረጃ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል። በርካታ ስራዎችን መስራትና የሴቶችን አቅም ማጎልበት፣ ሴቶች ወደፊት የሚወጡበትን መንገድ መፍጠር ያስፈልጋል። እንዲሁም የተጻፉትን ዓለም አቀፍ ፖሊሲዎችንም አዋጆችንም ህጎችንም ተግባራዊ በማድረግ ረገድ የሴቶችን አቅም ከፍ የሚያደርጉ ስራዎችን መስራት ይጠበቅበታል። ሚዲያው ማለት አማራ ሚዲያ ኮርፖሬሽንን እንደ ማሳያ መውሰድ ይቻላል። በቴሌቪዥን የምንትዋብ ፕሮግራም እየተሰራ ነው። ዜና ላይ፣ በተለያዩ ፕሮግራሞች ላይ እንዲሁም ደግሞ በተለያዩ ሚዲየሞች ላይ እያንዳንዱ ተግባር ወይም ስራ ሲሰራ የሴቶችን አካታችነት መሰረት አድርጎ የሚሰራ ሚዲያ ነው እና በማንኛውም ዘርፍ ላይ ስራዎች ሲሰሩ ሴቶችን አካታች አድርጎ መስራት ተገቢ ነው። ሴቶችን ወደፊት የሚመጡ ስራዎችን መስራት ተገቢ ነው። በካሪኩለም ደረጃ መቅረጽ ተገቢ ነው። በፕሮግራም በዜና እያካተቱ የሴቶችን ከፍ የሚሉበትን መንገድ መስራት ይገባቸዋል፣ እንደ ሚዲያው ማለት ነው። ሴቶች ምን ተለውጧል ወይም በዓሉ መከበሩ ምን ፋይዳ አለው ብትይ በዓሉ ታሳቢ መሆኑ በራሱ አንድ ነገር ነው። ግን አንዳንዴ ህይወትሽን የሚቀይረው ተግባር ላይ የምታደርጋቸው ነገሮች ናቸው አደለ ስለዚህ ተግባር ላይ ምን እያየሽ ነው በየሳምንቱ በምሰራቸው ፕሮግራሞች ምን ያስተውልሻል ብትኝ አሁን ድረስ መሰራት ያለባቸው ነገሮች እንዳሉ ይሰማኛል አንደኛ ከሴቶች በራሱ መስራት እንደሚችሉ ማመንን አንድ እሱ አነሳለሁ ከዛ ውጭ ደግሞ አጋራ አካላት የሚባሉት አላደለ ወንዶችም በራሱ ሴቶች ጠንካራ እንደሆኑ ማመን ያለባቸው ብዬ አስባለሁ እንደሚዲያ እየሰራ ነው ብዬ ነው ማስበው አሚኮን ማለት ነው በየሳምንቱ የምናረጋቸው ነገሮች ስላሉ አይዲ ከተቀረጸላቸው ውጭም በሌላም አንግል ዞሮ ዞሮ የሴቶችን ጀግንነት የሴቶችን ስራ የሚገልጹ ፕሮግራሞች እናዘጋጃለን። ስለዚህ እንደ ሚዲያ እየተሰራ ነው ብዬ አስባለሁኝ። ከዚህም በላይ ግን የእውነት መሰራት አለበት። ለምን የሰሩ ባሌ ታሪኮችን ስናነሳ ያሳለፍናቸውን ጊዜያት በተለይ አሁን ያለንበት ወር ጥቁሮችን ቀን የምታነሽበት ለእኛ ደግሞ አድዋን ያከበርንበት ጊዜ ሲሆን ያን የነበራቸው ሴቶች ተሳትፎ ምን ነበር ብለ ስታነሽ ሴት ልጅ ያክል ትችላለች ማለት ነው የሚለውን በደንብ እንድናውቅ ምክንያት ይሆነናል። ና ከእሱ አንግል በራሱ ታሪካችንን እያወቅን ብንሄድ ሚዲያውም እንደዚህ አይነት ነገሮችን እያጎላ ቢሰራ በደንብ ሴት ልጅ ብዙ መስራት እንደምትችል ማሳወቅ የሚቻልበት ሁኔታ ይፈጠራል ብዬ አስባለሁ።